አመስገኑልኝ እግዚአብሔር አመስገኑልኝ። የስውሃ ማርያም ለእኔ እንዳደረገች ለእናንተ ታደርግላችሁ። እውነት እልል ብላችሁ አመስገኑልኝ። ሌላ ቦታ ላይ እግዚአብሔር ሀገሬ ሀገር ስገባት ትልላሉ፣ ግን አሁን ያለው አጋጣሚ ይ ስለሆነ እውነት እንደ ምስክርነትም እንዲሆን ሌላው ፈጣሪንም እንድታመሰግኑልኝ ስለፈለው

ከፍሎ ከኤርፖርት የሚያመጣ ማንም የለም። ሁሉም ሰው ለራሴ የሚልበት ሰዓት ላይ እሷ ለኛ ይህን ያህል ሰላም አደረገችልን። እውነት እግዚአብሔርን አመስግኑ። እሷንም እግዚአብሔር ከክፉ ነገር መብራን የስውሯ ማርያም ስውረት አድርጋት። እውነት አመስግኑልኝ፣ ለእኔ እንደደረሰችልኝ ንገሯት። እግዚአብሔርን አመሰግናለሁኝ

ጣምብ ውስጥ ገብታ ጸበል እምነት እንዲሁም ደግሞ መስቀል ይዛ መጣ በየቦታው እኛ ካለንበት ደሊቨሪ እንኳን ከፍያ እንደማላስፈጣ ነው መብራቸ ስትልቅ በራሷ ደሊቨሪ ከፍላ እየላከች ለእናንተ ማድረሷ ቀላል ነገር የምር ሳይት ከክብር ላይ ክብር ይገባታል ምክንያቱም በጣም ጥሩ ልጅ ነው ከዛ ውጭ ደግሞ እንግዲህ አምናት ተጠቅማችሁ ያድነናል ብላችሁ እውነትም ያድናል። ይህንን ነገር ጸበሯንም እነቷንም ዋን ተመታ ለዳናችሁ ለተረወሳችሁ ሁሉ መብራን ክሩን ትውሰድ የምላ እንዲሁም ደግሞ ወደፊት እድናለሁ፣ አዎ በዚህ ነገር እድናለሁ ብላችሁ የምታምኑን ደግሞ እመቤቴ ከጎናችሁ ሁና የሐሳባችሁን የልቦናችሁን የሕመማችሁን ሁሉ የስቃያችሁን አይታ ከዚህ ከክፉ ነገር ትሰውራችሁ። በጣም ማርያምን እኔ ሳይንትን በጣም ነው የምውዳት፣ ምክንያቱም ላሉት ለስደስተኞች አስተሳሰቧ ሽፎን በየቤቱ ሰብስባ፣ በየቤቱ ሽፎን ሰብስባ እኮ ስንት መቶ ሽፎን ነው እየሰጠችው። ግን ማንም እንደ ሳይንት ልክ የለው ያልተወራላት ጀግና ናት። ነገር ግን በዚህ በዚህ በዚህ በቲክቶክ ላይ የሚሰደበው የሚሳደበው ሰው የሚያንጓጥተው ብዙ ነገር የሚያደርገው ነው ፌመስ የሚሆነው። በእርግጥ ሳይንስ ፌመስነት ብርቋም ድንቋም አይደለም፣ ግን በጣም ሙሉ ሴት ነች። ለእናንተ አስተሳሰቧ በጣም የተለየ ነው። በተለይ በተለይ ሰው ቤት ለሚሰሩ ልጆች ያላት አስተሳሰብ እንግዲህ ይህን መመስከር ቀላል ነገር አይደለም። እመቤቴ እግዚአብሔር ይስጣት፣ ሳይንስ የሀሳቧን ይሙላላት። ትዳር ህይወት ካላት ደግሞ ህይወቷን ትዳሯን ይባርክላት። ከሌላትም የተባረከ ትዳር ይስጣት፣ ልጅ ይስጣት፣ ቤተሰቧን እናቷን ሁሉ ይጠብቅላት። በጣም ነው የምንወዳት። ማሪያ ምን ነው የምልሽ የቤት ዋናት በጣም ደስ ብሎኛል። እሺ ማሪ፣ አይዞች ደግሞ አታልቅሽ። ሁልጊዜም ቢሆን ልብሽን ንጹህ አርገሽ ብቻ ጸልዬ የማይፈታ የማይፈጸም ድንግል ማርያም ያመነ ሁሉ የማይሆንለት የለም። ሁላችንም በችግር ውስጥ ሁነን ከችግራችን የምንወጣው በጸሎት ኃይል ነው። ጸሎትና ዱዓ በጣም ትልቅ ነገር ነው። ቤተሰብ ምንም ነገር ፈተና ሲመጣባችሁ ጸልዩ፣ ዱዓ አድርጉ። ከዛ ውጭ ማንም ከጎናችሁ ሊቆም አይችልም። ስጸልዩ፣ ዱዓ ስታደርጉ የማታልፉት ነገር የለም። ምክንያቱም ለእኛ የተፈጠረው ትልቁ ነገር መጸለይና ዱዓ ማድረግ ነው። ስለዚህ የቤት ዋናት ስለ ዳንሽም መተሽ ስለመሰከርሽም በጣም ደስ ብሎናል። እመቤቴ ከዚህ ሁሉ ጨርሳ ትማርሽ። እሺ ማሬዋ በጣም ደስ ብሎኛል። እሺ ማሬ ሰኒ አውሩሽ እኔ አንድ ጊዜ ስልክ አለብኝ፣ ሰኒ አለችኝ።

በጣም ደስ ብሎናል። በእውነት አንድ ስትናገሪ እኔ በጣም ደስ ይለኛል። ገባሽ ሰው በእምነቱ እንደዚህ ሲደረግለት በጣም በጣም እና ደስ አለን። እግዚአብሔር ይመስገን ላመኑት በጣም በተለይ እመብርሃን ለእኔ ሁሌም ቅርብ እናት ከብዙ ከብዙ ነገር ከብዙ መዓት ከብዙ ከብዙ ቸነፈር እመብርሃን አውጥታኛለች። ሁሌም በለተቀኗ እናቴ መቤቴ እንደወጣች ነው። በፊትም እንደዚሁ ኦማን ሰዎችን ለመዝናናት ሄደው በሰው ሀገር የምቀርበት በእስር ቤት የምኖርበት ነበረ፣ ግን እግዚአብሔር ከእመቤቴ ማርያም ልክ በለተቀኗ ልክ መስከረም ሀያ አንድ እኔን ከዛ ቤት አስወጣችና የሆነ ህፃን ልጅ ውሃ ውስጥ ገብቶ ሞተ። እግዚአብሔር እሱንም ነፍሱን ይማረው። ግን እኔ የዛን ቀን እኔን ሱቅ ልከዊ ነው። እሱ እንደዚያ የሆነው ሁሉ የሚመጡ ሰዎች ሁሉ የት ሄዳ ነው ሰራተኛ የቱ የት ሄዳ ነው ነበር የሚለው። ግን እኔን እመቤት የማርያም ናት እንደዚያ ያደረገችልኝ። እና ደግሞ አሁን ላይ ይሄ ደግሞ ለእኔ በቃ ትልቅ ነገር ነው። እና እንዲ ሁላችሁም እግዚአብሔርን አመስግኑልኝ፣ እመቤት የማርያምን አመስግኑልኝ። በጣም አመሰግናት አለሁ ስሟን መጥራት እኔ እንጃ ብቻ ላቀ ሁሉም ከኔ ጎንና እመቤት የማርያም አመሰግናለሁ።